ቁርአን ለነብዩ መሐመድ ነው አይደል፣ የወረደው? አህ ከነብዩ መሐመድ በፊት እስልምና ነበር ነበረ። እነሱ ሲጠቀሙበት የነበረ መጽሐፍ አለ፣ መረጃ አለ። ያ ቁርአን ሲናገር ለሙሳ ተውራትን ሰጠነው ነው፣ ለዳውድ ዘቡርን ሰጠ ነው፣ ለኢየሱስ ወይ ለአይሳ እንጂልን ሰጠ ነው ብሎ ይናገራል ማ ቁርአን ነው የሚናገረው ቀደምት መለኮት መጻሕፍት እንደነበረ ነው ቁርአንማ ለነብዩ መሐመድ ነው የወረደለት ከዛ በፊት የነበሩ ሰዎች ይጠቀሙበት የነበረ መጽሐፍ አለ ወይ ነው ቁርአን ምን መሰለ የቀደምት ነቢያትን ታሪክ የሚናገር መጽሐፍ ነው ቁርአን ታሪኩ በሶስት ይካፈላል አንደኛ ጥንት ዘመን እኛ የሰው ልጆች ሳንፈጠር በፊት የነበረውን ታሪክ ይነግረናል እንዲሁ ደግሞ በዛ ወቅት ያለው ነገር ይናገርና ወደፊት የሚከሰተውን ነገር ደግሞ ይናገራል ፓስት ይናገራል፣ ፕሬዘንት ይናገራል፣ ፊውቸር ይናገራል። ስለዚህ አስቀድሞ በነቢያቱ ጊዜ የነበረውን ታሪክ ቁርአን ነግሮናል። ለሙሳ ተውራት እንደሰጠው። ቁርአንማ እንዴት ስለ ወደፊቱ ተናገረ? በፊት ሲጠቀሙበት የነበረ መጽሐፍ አለ ወይ ነው የምልህ እኮ። አለ ነው የምልህ እኮ። እሱን የነገረን ቁርአን ነው። እሺ፣ ማስረጃ አቅርብልኛ፣ አለ ካልከኝ አቅርብልኛ። ይኸው እዚህ ጋር በፊት ምን ቁርአን ጥንት ዘመን አዳም ጊዜም ከአዳም በፊትም የተከሰተውን ነገር ነግሮናል። ነው ይነግርሃል፣ መጽሐፉ አምላክ ነው ተናጋሪው። እኔ ደሞ እሱ ቁርአን ለምን ይነግራል? በፊት የነበሩ ሰዎች ሲጠቀሙበት የነበረ መጽሐፍ ማን ነው ታዲያ ይነግረኝ ነው? ቆይ ቆይ፣ እነዛ መጽሐፍት ዛሬ ታሉ ከሆነ ከፊሎቹ ጠፍቶ ከፊሎቹ ተበርዘው እጅ ላይ ነው የሚገኙት። የጠፉ መጽሐፍቶች አሉ፣ ድምጥማጣጆ የጠፋ ተበራርዞ፣ ተበራርዞ ደግሞ እጅ ላይ ያለ አለ። ለምሳሌ ኦሪትን ካወሰድክ፣ ኦሪትን ካወሰድክ እንግዲህ በጣም የተበረዘ የተበረዘ ያለቀለት መጽሐፍ ቢሆንም አንተ እጅ ደርሰዋል። ብዙዎቹ ደግሞ ጻፈዋል፣ ተበረዘዋል። አዎ ያ ምንም የሚል መጽሐፍ ለምሳሌ ተውራ ተበረዘዋል፣ ኢንጂልም ተበረዘዋል። ኦሪጂናሉ አለ ተበረዘዋል ለማለት ኦሪጂናል መምጣት ግዴታ አይደለም ተበረዘዋል ለማለት እንዴ። እና በምን አወቅ እንደ ተበረዘ? ለምሳሌ አንድ ሰው አንድ ሰው አለ፣ ኦኬ፣ ፊት ለፊት ግንባሩን ተደፍቶ ወደቀ። ሰውየው ሞተ፣ ሊቀበር ነው። ያ ሰውየው ሞተ አላልሞተም? ምንም ምንም እንዴት እንዴት? አንድ ሰው ለምሳሌ ሬሳ አይተሃል አንተ? የሞተ ሰው እሺ። ሰውየው ሞተ አላልሞተም? ሞተዋል ለማለት በሕይወት እያለ ማየት ግዴታ ነው? ለምን የሞተ እኮ በአካል አይቼዋለሁ። አንተ ባመጣው ሎጂክ ይሄው የተበረዘውን እኔ ማየት እጅ ላይ ነገር ግን የአንተ እጅ አለ ተበራርዞ ቁጭ ብሎ፣ የት አለ ኦሪት እጅ ላይ? በዚህ ጋር ኦሪት አንተ እጅ አለ ተበራርዞ ቁጭ ያለው አንተ እጅ ሰው ናይቸው አለ እኮ መበረዙ፣ እንዴት አረጋገጥክ? ትክክለኛ ሁኔታ አለ ነው ምልህ ምን መሰለ፣ አዎ መበረዙን ለማወቅ ያልተበረዘው እጃችን ላይ መኖር አይገባም። ሬሳ አይተህ ሞተዋል ለማለት በህይወት እያለ ማየት አይጠበቅብህም። ሬሳ ካየህ ሬሳ ሬሳ ነው፣ በቃ ሞተዋል። ሰውየው በህይወት እያለ እኮ አላየሁትም፣ ስለዚህ አልሞት አመትልም ሰውየው ሲል አንድ ነገር እኮ ይኸው፣ ስማኝ አንዴ፣ አንዴ ስማኝ አንዴ፣ ቆይ አዳምጥ። አንድ ነገር ተበርዘዋል ለመባል ተበርዘዋል ለመባል ያልተበረዘው መምጣት ግዴታ አይደለም። ያልተበረዘው ካለማ ሲጀመር ተበርዟል ለምንላለን? ልክ አሁን ሬሳ አይተህ ሰውየው ሲበላ ሲጠጣ ሲራመድ እኔ አላየሁትም፣ ስለዚህ ሞቷል አልልም አትልም። ሬሳ ካየህ የሞተውን ካየህ በህይወት ያለ ሰውየውን ማወቅ አይጠበቅብህም። ባታውቀው እንኳ ሬሳውን ስላየህ ልታረጋግጥ ትችላለህ። እኔም አንተ እጅ ያለውን የተበረዘው መጽሐፍ አየሁኝ፣ አንተ እጅ የተበረዘው መጽሐፍ አየሁኝ። በቃ ተበርዟል። ማስረጃው ምንድን ነው? ማስረጃው ምንድ ነው? ማስረጃው ታሪክ ነው። ማስረጃው ቁርአን ነው። ማስረጃው መጽሐፍ ቅዱስ ነው። ማስረጃው ቤተክርስቲያን ነው። መጽሐፍ ቅዱስ ስለመበረዙ ይሄ ሁሉ ማስረጃ አለ። እሺ አንዴ ደግሞ ልንገርህ፣ አሁን ባመጣኸው አንተ ልጅ አንድ ሰው ተደፍቶ አየሁት አልከኝ፣ መሞቱ አረጋገጥኩኝ አልክ። ያረጋገጥከው ስለሞተ ነው፣ ስለሞተ ስላየኸው ነው እንጂ ዝም ብለህ እሱ በሌለበት መሞቱን ስላልክ ሰው ስላየው ሬሳውን ስላየው መሞቱን አረጋገጥኩኝ፣ አይተነፍስም ሰውዬ። ልክ እንደዚሁ መጽሐፉ ተበርዟል ማለት ነው። ልክ እንደዚሁ መጽሐፉን መበረዙን የምታውቀው ያልተበረዘ መጽሐፍ ሲኖርህ ነው፣ ስታረጋግጥ ነው እንጂ ዝም ብለህ ተበርዟል ምትል ከሆነ ይህ ስህተት አይደለም። ሬሳ አይተን ሞቷል ሳይሞት በፊት ማየት አለብን ሰውዮ። ሬሳው እንደሞት አይተዋላ ባይና አይተዋል። ይሄ አይ አይ ሬሳውን አይቻለሁ እኮ ነው ምልጅ ላይ መጽሐፍ ቅዱስ አይቻለሁ። ይው የተበረዘውን መበረዙን እንዴት ታወቅ? በላይ እኮ በምን አውቅ? አዎ ያልተበረዘ ምን ኖር እሱ ልንገርህ። መበረዙን እንዴት ታወቅ? አንደኛ ኦሪጂናል ማኑስክሪፕት የለህም። ያሉ ማኑስክሪፕቶች እርስ በርሳቸው የሚጋጩ የሚፋጩ ናቸው። መጽሐፍ ቅዱስ የአምላክ ቃል ተብሎ ይታመናል። ማለትም አይሳሳትም አንተ እጅ ያለው ግን እርስ በርሱ የሚፋለስ ስለሆነ መጽሐፉ ተበርዟል። እርስ በርሱ የሚጋጭ ከሆነ የሚላተም ከሆነ የሰው እጅ ገብቶበታል። ያውለ መጽሐፍ ቅዱስ ትክክለኛ ነው ብዬ አምናለሁ። ገባ ትክክለኛ ነው ብዬ አምናለሁ። ለምን የሚጋጨው ታዲያ ነው? አይደለም ካልከኝ ማለት ነው ለምን የሚጋጨው? አይደለም ካልከኝ እኮ ሰማኝ አለም፣ አይደለም ካልከኝ ኦሪጂናሉ ማሳየት አለብህ። አንተ ከዛ ተሰፍረኝ። ለመበረዙ አንዱ ማሳያ መጋጨቱ ነው። ምን ትላለህ? ይፋጫል መጽሐፉ እኮ እንደሚፋጭ ለአንተ ኦሪጂናል ነው ብዬ አለሁ አይደለ? ይጋጫል። አይደለም ካልክ ደግሞ ኦሪጂናል ነው አምጥተህ አሳየኝ። አንተ እጅ ያለው ይጋጫል። ያው ኦሪጂናል መጽሐፍ ቅዱስ የለም። ስኮላሮቻችሁ ምንድን ነው የሚሉት መሰለህ? የአንተ ስኮላሮች ክርስቲያኖቹ፣ ኦሪጂናል የለም፣ ጠፍተዋል፣ ጠፍተዋል። መጽሐፈ አረጋገጥ አንዴ። ኦሪጂናል መጽሐፍ ቅዱስ አለም ላይ የለም። አንደኛ መበረዙን እንዴት አወቅን? ኦሪጂናል መበረዙን ያወቅነው ከጊዜ በኋላ የመጡ ቅጂዎች እርስ በርሳቸው ስለሚጋጩ፣ እንዲሁ ደግሞ አንዴ ተናግሮ አንዴ እዛ ቦታ ሄዶ ሐሳቡን ስለሚቀየር ራሷ ቤተክርስቲያን ተበርዟል ስላለች፣ የቤተክርስቲያን አባቶች ይሄ መጽሐፍ እኮ ተበርዟል ብለው ስለአመኑ፣ ከቤተክርስቲያን አምጣ ምናምን ቢ ሽፍት እንዲቀይር ነው። ኧረ ግዴለም ኦሪጂናሉ አሳየኝ። ሲጠቀሙበት የነበሩ የቤተክርስቲያን አባቶች መጽሐፍ ቅዱስ ተበርዟል ብለው ነግረዋል። ኦሪጂናሉ መጽሐፍ አሳየኝ። መጽሐፍ ቅዱስ ያንተ የገዛ ምን መሰለ መጽሐፍ ቅዱስን እጃችን ላይ ይዘው ያመጡልን የቤተ ክርስቲያን አባቶች ናቸው አይደለ? ኧረ ሽፍት አታስቀይር። ናቸው አይደሉ? ወደ ሌላ አታርገው። መጽሐፍ ቅዱስን ያመጡልን ቸርች ፋዘሮች ናቸው። መጽሐፉን እንደ መጽሐፍ ያመጡልን እነማን ናቸው? ወንድሜ ከነብዩ መሐመድ በፊት እስልምና ነበረ ካልከኝ ሲጠቀሙበት የነበረ መጽሐፍ ሳይደርሳቸው ወሬት ነው ሽፍት የምታርገው ጥያቄ መጽሐፉን ያመጡልን መጽሐፉን ያመጡልን እነማን ናቸው ሌላ ታሪክ ነው ይሄን መልስ እነማን ናቸው ያመጡልን መጀመሪያ ከዛ ወደዛ እንሄዳለን እነማን ናቸው በቃ ዝም በል በቃ አታውቅም በቃ አንተ ለካ ዝም ምትለው ስለማታውቅ ነው። አታውቅም። እኔ ልንገርህ አይደለ አታውቅም፣ ምክንያቱ አትመልስም፣ ዝም ነው ምትለው። ስለዚህ መጽሐፉን ያመጡልን የቤተ ክርስቲያን አባቶች መጽሐፉ ተበርዘዋል፣ ተጨምሮበታል፣ ተቀንሰዋል፣ ድምጥማጡ ጠፍቷል ነው ያሉት። ማስረጃ ለራሳቸው። ኦሪጂናል የለም ያሉት ኮፒዎች ተበርዘዋል። ኦሪጂናል የለም ያሉት ኮፒዎች ተበርዘዋል።

በቃ ያጀማዕ እሱ ነው። እሺ እኛ ሙግታችን ምንድን ነው? የነቢያት መጽሐፍ ተበርዘዋል፣ በርዘውታን ነው። ኦሪጅናሉ ቢኖርማ ሚስተር ኢምራን ወይም ምሳሌ ጋር መጽሐፉ ቢኖርም ምንድነው የምናደርገው? እናመጣና እናንተ ጋር ያለው መጽሐፍ ተበርዘዋል፣ አሁን ያለው ግን ትክክለኛውን ብለን የእኛን ሰጣቸው ነበር እኮ ግን እኛ ሙግታችን መጽሐፉ አለ ሳይሆን መጽሐፉ የለም ተበርዘዋል ነው። ስለዚህ ጀማ ሙግታ መሳላ ተበርዘዋል። ኦሪጅናል አምጣ ይባላል ሙቷል እያለው አያልሞ፣ ታምጣ ይላል። ሞቷ ነው እንዴ? እኮ ነው ኢምራን፣ እንደዚህ እኮ ነው ከበደ። ሞቷልና ተቀብረዋል። አሁን ምንድነው? ብለህ እኔ ከበደ ሞቷል ካልክ፣ ኢምራን ያልሞቱን ከበደ አምጣ። እንደማ የሆነ ሰውዬ ሞቷልና የተቀበረ ሰውዬ እሱ ሰውዬ ሞቷል ካልከኝ ያልሞተውን አምጣ ማለት ነው። ያልሞቶ ካለማ ሞቷል ለምን እንላለን? ሞተው ስለበሰበሰ ነው ሞቷል ያለው። ስለዚህ የሞተውን ሰውዬ ሞተ ለመባድ ያልሞተውን አምጣና ከዛ ሞተ አልሃለው እዛ ጋር የሬሳ ነው ሰውዬው፣ ይሸጠዋል። ስለዚህ እኛ ሞታ እያል ያልሞተውን አምጣ እንዴት ትላለህ? ያልሞተው ካለማ ሞታ ለምን እንላለን? ነው ማቅረብ አለበት እሱ ነው አይደለ። ምሳሌ ከበደ ሞቷል አልኩ አይደለ? ከዛ አንተ

አይ እናንተ ወጀራ ለምትኮ ወጀራው ናም እንደ ሙግታችን የነቢያት መጽሐፍ ኦልሬዲ በአይሁዳውያንና በከርካከዝ ከዚህ በክርስቲያን ሰዎች መጽሐፉን እንዳይሆን አድርገው ተቀይሶቹን ጨምረው መጽሐፉን በራርዘውታል፣ ያለ ነው አሁን ያለው ቅሪቱ፣ ቅሪቱ ከፈለጋችሁ ያው ቅሪቱ እዚህ ጋር የተበረዘው እዚህ ጋር አለ። ስለዚህ ፕሊስ ሙገት እንኳን ወቁ ይሄን መናገር የፈለኩት ስለዚህ እስልምና ከነቢያችን መሐመድ በፊት ያለ ነው። ኦኬ አስቀድሞ ከነቢያቱን በፊት ያለ ነው። ቁርአን ሲመጣ አዲስ ሃይማኖት ይዘ አልመጣም። የነቢያቱን ሃይማኖት ግን አስቀጠለ እንላለን። ይሄ እምነታችን። እሺ፣ እስካሁን ያወራ ነው ላይ ክርስቲያን ሀሳብ ካለው እስካሁን መጽሐፍ ቅዱስ አልተበረዘም የሚል ካለ ክርስቲያን ግባና እንዴት ነው ተበረዘ እናሳየ። እኛን ተተ የራስ የቤተ ክርስቲያን አባቶች ከጥንት ዘመን ጀምሮ ያሉ መጽሐፍ ቅዱስ ተበረዘ አልተጨምሩበታል። ይሄን ወጥ እምነታቸው እንደተበረዘ እንደተቀየረ እጃቸውን እገራቸውን ምናቸውን ምናቸውን እንደሚያስገቡበት ያምኑ ነበር። እና ይህንን ከፈለጋችሁ እና ቻችፋ ዘሮች ላይ እናውራ እነሱ የሚያነቡት መጽሐፍ ቅዱስ ና አንተ የምታነበው መጽሐፍ ቅዱስ አንድ አደለም። የተጨመረበትን የተቀነሰውን ነገር ነበር ሲያነቡ የነበረው። ዛሬ ሙላ ብሎ የመጣው መጽሐፍ ቅዱስ ድሮ እንደዚህ ሙላ ሙላ አላለም። ዛሬ ሙላ ያለው ነው የምታነበው። ድሮ እንደዚህ አለ ይ ቅንጫቢ ቅንጫቢ ነበር ድሮ የነበረው እና የድሮ ሰዎች ዮሐንስ ወንጌል ምዕራፍ ስምንት ከአንድ እስከ አስራ አንድ አያውቁም። ያ ቃል ለምትሉ ከሆነ ግቡ። የድሮ ሰዎች እናንተ ተጣቁት መጽሐፍ ቅዱስ አይደለም ያውቁት፣ እና እየተጨመረ እየተጨመረ ወፍሮ ወፍሮ ነው የመጣው። መጽሐፍ ቅዱስ ድሮ እንደዚህ አልነበረም። ነበረ ካላችሁ ኑና እንዴት እንዳልነበረ እናሳያችሁ። ወንድሞች ሐሳብ ካላችሁ እስኪ እንታንዲ ያው የቅድሙም ጥያቄ አለኝ። ግን አሁን ቁራን ተጠብቋል፣ ያ ተጠብቋል የትኛው እየተቃጠለ ማየት ይቻላል አይደለ? ያ የተቃጠለ ሲባል ምን መሰለሽ፣ መጀመሪያ ቁርአን ሲዘጋጅ አንድ ወጥ የሆነ ኮፒ አለ። ማለትም ሰሃቦች ከቃላቸው ከሸመደዱት ከአእምሮአቸው ከሸመደዱት ወጥ አድርጎ ያዘጋጁት አንድ ቁርአን አለ። ኦሪጂናል ቁርአን ነበረ። ነገር ግን ሰዎች ኮፒ ሲያረጉ፣ ኮፒ ሲያረጉ፣ ኮፒ ሲያረጉ የአረብኛ ቋንቋ ሰፊ የሆነ ቋንቋ ነበርና በራሳቸው ማረዳት ምናምን የቃላትን እያሳሳቱ ምናምን ኮፒ ማድረግ ጀመሩ። ስለዚህ ኦስማን ረዲየላሁ ዐንሁ ያደረገው እነዚያን ሰዎች ሲጽፉ ሲገለብጡ የተሳሳቱትን ኦኬ፣ እነዚያን ኮፒዎችን አቃጠለ። ኦሪጅናል ቁርአን ግን አይደለም ያቃጠለው። ኮፒ ኮፒዎች የነበሩ አሉ። እነዚያ ናቸው የተቃጠሉት እንጂ ኦሪጅናል ቁርአን በፍጹም አልተቃጠለም። እስኪ ሐፍሳ ቤት ነበር የተቃጠለ ኦሪጅናል ቁርአን የለም። ግን ኦሪጅናሉ እንዳልተቃጠለ ምን ማስረጃ አላችሁ? እዛው ሀዲስ ላይ ነው። እዛው ሀዲስ ላይ ኮፒዎቹ ተቃጠሉ፣ ኦሪጂናሉ ሀብሳቢ የተቀመጠ ይላል። እዛው አንቺ አሁን ተቃጠለ ብለሽ መጠቅሽው ሀዲስ የለም። ሀዲሱን ካወቅሽው እዛው ላይ አንቺ ለምሳሌ ምትይው እዛው ሀዲስ ላይ ኮፒዎቹ ተቃጠሉ፣ ኦሪጂናሉ ተቀመጠ ነው የሚለው እዛው ሀዲሱ ላይ ነው። ሀዲሱ ምታቂ ከሆነ ኦኬ፣ ዛሬ ነው የሚያቀርበው። እዛው ሀዲሱን ካወቅሽው እዛው ሀዲስ ላይ ክርስቲያኖች ከሰጡች እዛው ሀዲሱን አንብቢ። እዛው ሀዲሱ ላይ ኦሪጅናሉ ተቀመጠ ኮፒዎች ተቃጠሉ ነው የሚለው ማስረጃ። እዛው አንቺ የጠቀስሽው ሀዲስ ነው። ሀሳብ ካላችሁ ቀጥሉ ወንድሞች። ጀዛ ካላ ሳለ ማርታ ማከፈለች ያው እዚህ ከፍቼ ልሻለሁ። እሺ ተመልከቹ። ጀዛ ካላ ሳለ ገልጸዋል። ቁርአናችን ያው ጀማ የተጠበቀው በቃልም በጽሁፍ ነው። እንግዲህ አንድ ክርስቲያን መተ ቁርአን ተበረዛ የሚል ከሆነ እኛ ሙስሊሞች የምናደርገው ምንድነው? አንድ በቃል የመጣ ቁርአን በቃል ደግሞ ታልፈ ቁርአን በቃል ደግሞ በሕፍስ ተላልፏል። ቁርአን የቃል መጽሐፍ ስለሆነ ተላልፏል። ሲቀጥል ደግሞ በጽሑፍ ተጽፏል። በነቢያችን ጊዜ የነበረ ቁርአን ስላለን እሱ ማሳየት እንችላለን። ኦኬ ሲቀጥል የሐፍሳ ቁርአን ነው። ተመልከቱ፣ የሐፍሳ ቁርአን ነው ተበታቱ ነበር ነበር ከዛ በኋላ አቡበከር ረዲየላሁ ዐንሁ ማድረገ ሰበሰበው። የትኛው ኦሪጅናልን ቁርአን ሰበሰበው፣ ሰበሰበው ማለት ነው። አቡበከር ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ወደ አኺራ ሲሄዱ ማድረገ ያጻፉትን ቁርአን በሙሉ ሰብስቦ በአንድ አስቀምጠው። ያ ቁርአን ማን ጋር ነበር? ሐፍሳ ጋር ነበር። እሺ አደምጭ፣ በደምብ ማርታይ። የትኛው ቁርአን በነብያችን ፊት ለፊት የተጻፈው፣ ነብዩ ሰለላሁ ዐለይሂ ወሰለም ያጻፉት ይቀጠሉ፣ ከጻፉ ድጋሚ ያስነበቡት ቁርአን ነብዩ ሰለላሁ ዐለይሂ ወሰለም ከጻፈው ድጋሚ ያስነብቡ ነበር። ከጻፈው ድጋሚ ያስነብቡ ያ ቁርአን ይዘን የተነበረ ሐፍሳቤት ነበረ። ከዛ ዑስማን ረዲየላሁ ዐንሁ ማደረገው ሌሎችን ሰብስቦ ካቃጠለ በኋላ ያ ኦሪጂናሉን ሐፍሳቤት የነበረውን ቁርአን አስመጣና ማደረገው እሱን አባስቶ አከፋፈለ ማለት ነው። የትኛውን ቁርአን ሐፍሳ ቤት የነበረውን ሐፍሳ ከየት ያመጣችሁ? ከአቡበቃ አቡበቃ ከማን? ከነቢያችን አይሻረ። ስለዚህ ቀጥታ የሚመለሱ ከማን ጋር ነው? ወደ ነቢያችን የሚመለሱ። ያው የሚገርማቸው ጀማ፣ ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ሲያስተምሩ በደንብ አድርገው ነበር የሚያስተሙ እንዳይረሱ እያደረጉ፣ ምሳሌ ኡበይ ኢብኑ ካዕብ ረዲየላሁ ስሙን ጠርተው አላሁ አመረኒ አን አቅራ አለይክ አለይካሉ አላህ አንተን ቁርአን እንዳስተምር አዞኛል ብለው ቁርአን በደንብ አድርገው በጣም አለቀሰ በኋላ